ወያኔ ለፋኖ ጥይት እያቀበለች ነው ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። የአንድ መቶ አንደኛ አየር ወለድ ኮማንዶ ክፍለ ጦር በአማራ ፋኖ ተደመሰሰ። እንኑር ማለት ቅንጦት አይደለም፣ በግፍ አትግደሉን ማለትም ፖለቲካ አይደለም ሲሉ ኦርቶዶክሳውያን ድምፃቸውን አሰሙ። የሀሳብ ልዩነትን በጦርነት ለመፍታት የሚደረግ ሩጫ መቆም አለበት ሲሉ ጄኔራል ሳሞራ ዩኑስ ተናገሩ። የአማራ ብሔራዊ ንቅናቄ አብን በኦርቶዶክሳውያን ግድያው ዙሪያ መግለጫ አውጥቷል። የኢትዮጵያን አሰብ የሚያስመልስ ትውልድ መጥቷል ሲሉ በኬንያ የኢትዮጵያ አምባሳደር ጄኔራል ባጫ ደበሌ ተናገሩ። እነዚህና ምስል መረጃዎችን ይዘንላችሁ ቀርበናል። ፋኖስ ሚዲያን ላይክ ሸር ሰብስክራይብ በማድረግ ቤተሰብ ይሆኑ። ወያኔ ለፋኖ ጥይት እያቀበለች ነው ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። እጅ መስጠት የወላጆቻችን አይደለም፣ እጅ ከመስጠት አንድ ቀን መሞት ይሻላል። አባቶቻችን ያስተማሩን እጅ መስጠት አይደለም፣ እጅ አንሰጥም ያሉት ፊልድ ማርሻል ብርሃኑ ጁላ ጥቅምት 24 ቀን በግፍ ላጣናቸው መከላከያ ሰራዊት አባላት መታሰቢያ ፕሮግራም ላይ አክለውም እጅ ከመስጠትና ከመማረክ መሞት ይሻላል ያሉ ሲሆን፣ ወያኔ ካልጠፋች ኢትዮጵያ ሰላም አታገኝም፣ ወያኔ ለፋኖ ጥይት እያቀበለች ነው በማለትም ክሳቸውን አቅርበዋል። የአንድ መቶ አንደኛ የአየር ወለድ ኮማንዶ ክፍለ ጦር በአማራ ፋኖ ተደመሰሰ። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነ ውስጥ ዋና ወታደራዊ አዛዥ ፊት አውራሪ ባይ ያለባቸው የተመራው ይህ ልዩ ኦፕሬሽን መነሻውን ሬማ ከተማ መድረሻውን መራቤቴ አለም ከተማ በማድረግ በሁለት ተሽከርካሪዎች ተጭኖ በእንቅስቃሴ ላይ እያለ አገሪት ቁማባ ቀበሌ በተባለ ቦታ በተወሰደ ድንገተኛ ጥቃት ሙሉ ለሙሉ ተደምስሷል። በአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አጼ ዘረ ያዕቆብ አንደኛ ኮር ከናዶ ክፍለ ጦር አጼ ይኩኖ አምላክ ክፍለ ጦር በተወጣጡ የልዩ ኦፕሬሽን አባላት አማካኝነት ከረፋዱ አምስት ሰዓት ላይ በተወሰደ በዚህ ልዩ ኦፕሬሽን የጠላይታይን ሙሉ ለሙሉ ተደምስሷል። እንኑር ማለት ቅንጦት አይደለም። በግፍ አትግደሉን ማለት ፖለቲካ አይደለም። የሰው ነፍስ ዋጋ ይኑረው ማለት ትርፍ አጀንዳ አይደለም። ማንም ኦርቶዶክሳዊ ይህንን የመኖር ነጻነቱን መጠየቅና መጮህ አለበት ሲሉ ኦርቶዶክሳውያን ድምፃቸውን አሰሙ። ድምፃችን ይሰማ፣ መንግሥትም ሲኖዶስን ጩኸታችንን ሰምቶ የመጀመሪያ ቀላል እርምጃ በመራመድ ሁለቱም መሪዎች ከአርሲ ሕዝብ ላይ ገለል ሊያደርግልን ሲሉም ኦርቶዶክሳውያን ድምፃቸውን እያሰሙ ይገኛሉ። ሁለቱ ኃላፊነታቸውን ያልተወጡና ለሰው ልጅ ሞትና ስቃይ ያልተጨነቁ መሪዎች የአርሲ ዞንን ዋና አስተዳዳሪ መንግስትን መንግስት የአርሲ ሀገረ ስብከት ሊቀጳጳስን ደግሞ ቋሚ ሲኖዶስ ከአርሲ ላይ በማንሳት ሞት እንዳይቀጥልና ለሌሎች ግዴለሽ መሪዎች ማስተማሪያ እንዲሆን ያደርጉ ስንል መንግስትንና የቋሚ ሲኖዶስ ዋና ተጠሪ የሆኑትን ብፁዕ አቡነ ዲዮስቆሮስን እንጠይቃለን የአርሲ ዞን አስተዳዳሪ እና ብፁዕ አቡነ ያሬድ ሁለቱ መንፈሳዊ መንግስታዊ መሪዎች ኃላፊነታቸውን በአግባቡ ስላልተወጡ በሰው ልጆች ሞትና ስቃይ ርኅራኄ ስላላሳዩ ሌሎች ግድሎች መሪዎችም ከእነርሱ ተምረው ነቅተው ህዝብን እንዲጠብቁ ለሚመሩት ህዝብም እንዲጨነቁ ካላስፈለገ እነዚህ መሪዎች ከየቦታው በማንሳት አስተማሪ ስራ እንዲሰራም እንጠይቃለን ሲሉ ኦርቶዶክሳውያን ድምጻቸውን አሰምተዋል በኦርቶዶክሳውያን ላይ እየተካሄደ የሚገኘውን የዘር ማጥፋት ጭፍጨፋ እቃወማለሁ ሲል ኢህአፓ ድምፁን አሰማ። ጥቅምት 24 ቀን 2017 ዓ.ም በመርቴ ወረዳ ልዩ ቦታው ጋዶ በሚባል አካባቢ ለእርሻ በወጡ ንጹሐን ዜጎች ታፍነው አምስቱ ሲገደሉ፣ የተቀሩት የደረሱበት አልታወቀም ያለው የኢህአፓ መግለጫ፣ ታስቦና ታቅዶ የተፈጸመው ይህ ጥቃት ከቅርብ ጊዜ ወዲህ እየተባባሰ ለመጣውና የኦርቶዶክስ ተዋህዶ እምነት ተከታዮችን ኢላማ ያደረገው ጭፍጨፋ አንዱ ማሳያ ነው ብሏል። ኢህአፓ ይህንና መሰል ጭፍጨፋዎችን እያወገዘ ለሟሽ ቤተሰቦችንም መጽናናት እመኛለሁ ሲል መግለጫ አውጥቷል። በወቅታዊ ጉዳዮች ዙሪያ የአማራ ብሔራዊ ንቅናቄ አብን መግለጫ ሰጥቷል። አብን ባወጣው መግለጫም ማንነት ተኮር ጥቃቶች ይቁሙ፣ መንግስት የዜጎችን ደህንነት ያስከብር፣ ፍትህ በማንነታቸው ብቻ ተለይተው ለተጠቁ ዜጎችን ብሏል። በኦሮሚያ ብሔራዊ ክልል በምስራቅ አርሲ ዞን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮችን ኢላማ ያደረጉ አሰቃቂ ጥቃቶች መፈጸማቸውን መሰረት በማድረግ መረጃዎችን ለማሰባሰብ ተቋማዊ ስምሪት ወስደን በአካባቢው ተገኝተን ለማጣራት ጥረት አድርገናል። በመሆኑም 18 ለጥቅምት 19 2018 ዓ.ም ሃይማኖትና የእምነት ተቋማትን ኢላማ ባደረጉና በትጥቅ በታገዙ አካላት በርካታ አማኞች ከመገደላቸውና ከመጎዳታቸው በተጨማሪ በርካቶች መፈናቀል፣ የግል ንብረቶችና የእምነት ተቋማት ውድመትን መከሰቱንም አረጋግጠናል። ይህ ማንነት ተኮር ጥቃት የበርካታ ዜጎችን ህይወት ከመቅጠፍም በላይ ከፍተኛ ቁሳዊ ውድመትን እያስከተለ ከጊዜ ወደ ጊዜ እየተስፋፋ የመጣ ሲሆን የሰሞኑን አሰቃቂ ድርጊት ከቀድሞዎቹ የሚለየው በርካታ የዞኑ አካባቢዎች ወረዳና ቀበሌዎችን ያካለለ በዘመቻ መልኩ የተፈጸመ እና ከፍተኛ ጉዳት ያስመዘግበል ያስመዘገበና በድግግሞች መፈጸሙ ስር የሰደደ መሆኑን የሚያስገነዝብ እንዲሁም የአካባቢው መንግስት የፖለቲካና የጸጥታ መዋቅር ተጠያቂነት ደረጃ ከፍ የሚያደርግ ሆኖ አግኝተነዋል። በመሰረቱ አብን የትኛውም አይነት ማንነትና አካባቢ መሰረት አድርገው የሚፈጸሙ ጥቃቶችን በጽኑ ማውገዙ እንደተጠበቀ ሆኖ ችግሩ ዘላቂ መፍትሄ ያገኝ ዘንድ ህገ መንግስታዊ አካታሽ መዋቅራትና ስርዓትን እንዲሰፍን መንግስት በሁሉም የፖለቲካ ኃይል የዲያስፖራ ማህበረሰብ ሊቃንን እና ታሪካዊ ኃላፊነታቸውን እንዲወጡም ጥሪ እናስተላልፋለን። ይህ አሰቃቂና ያልተቋረጠ ተደጋጋሚ ግፍ በሕዝባችን ላይ እየተፈጸመ ባለበት ሁኔታ በተጓዳኝ ሁለት እጅግ አሳፋሪና አደገኛ የማህበረ ፖለቲካ ዝንባሌዎች ጎልተው ተስተውለዋል። የመጀመሪያውም የተፈጠረውን ችግር በህዝባችን ማህበራዊ ውቅር ውስጥ የተነሱ ስሁት ትርክቶች ውርስና የተፈጸሙ ያሏቸው የታሪክ ቅራኔዎች ማወራረጃ አድርገው የሚቀርቡ ከታሪክም ካሉበት ተቋማት ዓላማና ተልእኮ ያልተማሩ የሁለት መንገድ ተጓዦችና ግጭት ተጠቃሚዎች በተጎጆች ላይ ጥላቻን ሊያስተላልፉ ተመልክተናል። በመሆኑም መላው የኢትዮጵያ ሕዝብ እንዲህ በአይነቱ የተዛነፈ የሀሳብና የተግባር አካሄድን በመራቅ በማስተካከል የቀደመ ኢትዮጵያዊ ጨዋነቱን እንዲያጠናክር ጥሪ እናስተላልፋለን። ሁለተኛ፣ በመንግስት በኩል ሀገራዊና ቀጠናዊ የፖለቲካና የደህንነት ጉዳዮችን በግልጽና በኃላፊነት ስሜት ለመፍታት አስፈላጊውን ትጋት እንዲደረግና እንዲስተካከል፣ ችግሮቹ ተባብሰው ወደ ለየለት ግጭት ከመግባቱ በፊት ተገቢውን እርምጃ እንዲወስድ በጥብቅ እናሳስባለን። ሶስተኛ የፌዴራል የጸጥታ አካላት ጣልቃ እንዲገቡ፣ ተጠያቂነትና ፍትህ ሊያሰፍን የሚችል ገለልተኛ ግልጽ ምርመራ እንዲከናወንና ዘላቂ የፖለቲካ የህግ መፍትሄዎች ተግባራዊ እንዲደረጉም በአጽንኦት እንጠይቃለን። አራተኛ የወደሙ የእምነት ተቋማት ተመልሰው እንዲገነቡ ጉዳት ለደረሰባቸው ወገኖች አስፈላጊው ድጋፍ እንዲደረግና የተፈናቀሉ ነዋሪዎች ወደ የቀያቸውን መልሶ በማስፈር ሰብአዊ ድጋፍ እንዲያገኙ መንግስትና ሁሉም የሚመለከተው አካል እርብርብ እንዲያደርግም ጥሪ እናቀርባለን። በመጨረሻም አብን በተፈጸመው ድርጊት የተሰማውን ከፍተኛ ሐዘን እየገለጽን ለሟሽ ቤተሰቦችና ለመላው ኢትዮጵያውያንና ኦርቶዶክስ ተከታዮች መጽናናትን እንመኛለን ሲል የአማራ ብሔራዊ ንቅናቄ መግለጫ አስተላልፏል። የሀሳብ ልዩነትን በጦርነት ለመፍታት የሚደረግ ሩጫ መቆም አለበት ሲሉ ጄኔራል ሳሞራ ዩኑስ ተናገሩ። በትግራይ ክልል ውስጥ የሀሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረግ ሩጫ መቆም አለበት ሲሉ የቀድሞ የመከላከያ ሰራዊት ጠቅላይ ኤታማዦር ሹም ጄኔራል ሳሞራ ዩኑስ ገልጸዋል። ጄኔራል ሳሞራ ለአዲስ ዘመን ጋዜጣ እንደተናገሩት ከዚህ ቀደም የተፈጸሙ ከባድ ስህተት የትግራይን ህዝብ ዋጋ አስከፍሏል። አሁን የትግራይ ህዝብ ጦርነት በቃይ ብሏል። በሆነ አጋጣሚ የጦርነት አዝማሚያ ቢፈጠር እንኳን ህዝቡ ይህንን የመደገፍ ሀሳብ እንደሌለውም ገልጸዋል። እንደ ጄኔራል ሳሞራ ገለጻ ከዚህ ቀደም ችግሮችን በውይይት መፍታት ባለመቻሉ የተቀሰቀሰው ጦርነት የትግራይን ህዝብ ከባድ ጉዳት አድርሶበታል። ህዝቡም እስካሁን ድረስ የጦርነቱን ጦስ በጫንቃው ተሸክሟል። በመሆኑም እንደዚህ አይነት ከባድ ስህተት መደገም የለበትም ብለዋል። ጦርነትን ብታሸንፍም ባታሸንፍም ጣፋጭ ሆኖ አያውቅም ያሉት ጄኔራሉ በክልሉ በርካታ ወጣት ህይወቱን አጧል። እናቶች በሀዘን ተጎድተዋል ተቸግረዋልም። በመሆኑም ህዝቡ በተደጋጋሚ ውጊያ ውስጥ ሊማገድ አይገባውም ሲሉ ተናግረዋል። በትግራይ ውስጥ ማንኛውም ችግር ወይም የሀሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረግ ሩጫ መቆም እንዳለበትና ልዩነቶችን በሰላምና በሰላም ብቻ መፍታት እንዳለባቸውም በሚል እምነት መጽናት እንደሚያስፈልግም አስገንዝበዋል። በክልሉ የጦርነት ችግር ይመጣል እያሉ ያልተጨበጠ ወሬ የሚተርፉ የጦር ጄኔራሎችን እሰማለሁ ያሉት ጄኔራሉ ይህ የግል ሀሳባቸው ሊሆን ይችላል። እኔ የምላችሁ ግን የእውነት ህዝብ አገልጋይ ከሆኑ በትግራይ ክልል ያለውን የጸጥታ ችግር መፍታት የመጀመሪያ ጉዳያቸው ሊያደርጉትም ይገባል ሲሉ ተናግረዋል። የኢትዮጵያን አሰብ የሚያስመልስ ትውልድ መጥቷል ሲሉ በኬንያ የኢትዮጵያ አምባሳደር ጄኔራል ባጫ ደበሌ ተናገሩ። በኬንያ የኢትዮጵያ አምባሳደር ጄኔራል ባጫ ደበሌ አሰብ መቶ ፐርሰንት የኢትዮጵያ ናት ሲሉ በይፋ ተናገሩ። ጄኔራሉ ይህንን ያሉት አሰብ በአስመራ እና በአዲስ አበባ የቀድሞ ስርዓትን በመመልከት በተፈጸመ ተንኮልና ሸፍጥ የተወሰደች ቢሆንም አሁን ግን የኢትዮጵያን አሰብ የሚያስመልስ ትውልድ መጧል ሲሉም በሰጡት ሰፊ ማብራሪያ ገልጸዋል። ጄኔራል ባጫ የአሁኑ ጥያቄ አሰብ የእኛ ናት ወይ አይደለችም ሳይሆን እንዴት ነው የምንመልሰው የሚለው ነው ብለዋል። በጉልበት የተወሰደን በጉልበት መመለስ ይቻላል። የኢትዮጵያ መንግስት አቋም ጉልበት መጠቀም አለመሆኑን የገለጹት ጄኔራል ባጫ ሆኖም ክፉ ከመጣ ሌላ አማራጭ ሊኖር እንደሚችል ጠቁመዋል። በጉልበት ነው የወሰዳችሁት። በጉልበት የተወሰደብንን በጉልበት መመለስ ይቻላል። ነገር ግን እኛ በጉልበት ለመመለስ አንሄድም ብለዋል። ከጉልበት ይልቅ በትብብር መስራት የተሻለ አማራጭ መሆኑን የጠቆሙት አምባሳደሩ ኤርትራ ከኢትዮጵያ ጋር ብትተባበር ኖሮ ክቡር የኤርትራ ህዝብ በአሮጌ የጥንት እቃዎች እንደተሞላ ሙዚየም በምትመስል ጎብኚ በሌላት ሀገር ውስጥ ተጨቁኖ መኖር ባልተገባው ነበር ሲሉ ገልጸዋል። ጄኔራል ባጫ ደበሌ ለማስጠንቀቂያ በተቀላቀለ መልእክታቸው የኤርትራ መንግስት የኢትዮጵያን ሉዓላዊነት እየጣሰ መሆኑን ከሰዋል። የኤርትራ መንግስት አሰብ የእኛ ነው ማለታቸው ሉዓላዊነታችንን መዳፈር ነው ይላል። እናንተ የኢትዮጵያን ሉዓላዊነት እየጠበቃችሁ ነው ሲሉ የጠየቁት ጄኔራሉ የሰው አፍንጫ እየመታ አፍንጫዬን አትንካ ትላለህ እንዴ? በማለትም ወቅሰዋል። ኢትዮጵያ ውስጥ ገብታችሁ ስትረብሹ ኢትዮጵያ እኮ እባካችሁ እጃችሁን አውጡ ከማለት ውጭ ምንም አላለችም። የሌላን ሀገር ሉዓላዊነት እየደፈርክ የራስክ ሉዓላዊነት መጠበቅ አለ ወይም ብለዋል። ለኤርትራ መንግስት ቀጥተኛ መልእክት ያስተላለፉት ጄኔራሉ ከኢትዮጵያ የውስጥ ጉዳይ ድንበር እጅን አውጣ፣ ከህወት ጋር ያለህን ቅንጅት አቁም፣ ለተለያዩ ጽንፈኞች የምታደርገውን ድጋፍ አቁም። ይህንን ካላቆም ግን የጊዜ ጉዳይ ነው፣ ማንኛውም ራሱን ይከላከላል ሲሉ አስጠንቅቀዋል። ጄኔራል ባጫ የኤርትራ መንግስት ከህዋት ጋር ያለውን ወቅታዊ ግንኙነት በጽኑ ተችተው የኤርትራ ዋነኛ ዓላማ ኢትዮጵያ ሰላም እንዳታገኝ ማድረግ ነው ያሉት ጄኔራሉ ህዋት ራሱ የፕሪቶሪያውን ስምምነት የሚያፈርስለት ሆኖ ተዘጋጅቶ መጣለትም ብለዋል። ይህ ቅንጅት በራሱ በትግራይ ህዝብ ላይ የተፈጸመ ሌላ ክደት መሆኑን የገለጹት አምባሳደሩ ሌባ ሰላምና መረጋጋትን አይወድም፣ ሌባ ግርግር ነው የሚወደው በማለት የህወሓት አመራሮችን ዘራፊዎች ሲሉም ኮንነዋል። ለዕለቱ የያዝንላችሁ መረጃ ይህን ይመስላል። ላይክ፣ ሸር፣ ሰብስክራይብ በማድረግ ፋኖስ ሚዲያን ቤተሰብ ይሁኑ።